አንቺና ሰልሽ ምን ማለት ነው? ንቀት ነው። ወሬ ሰላም ሰላም፣ ውድ ቤተሰቦቻችን ሰቦቻችን ደህና ናችሁ? እኛ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት ታዴ ለማስጨለል ነው። እንግዲህ ታዴ ብዙ ጊዜ በማይወደው ነገር ነው የመጣሁበት። በምን ትዝ ብሎ የመሰላቸው ብዙ ጊዜ ቀለበት ጣት ላይ ከሌለ በሌላ ሰው ሳየው ማለት ነው፣ በጣም ነው የሚነደደው። ና እስኪ ለምንነ ቀለበት ጠቦኝ ነው ቤ እስኪ ፕራንክ አላረገውም ብዬ አሰብኩኝ። ስለዚህ ሌላ ቀለበት አለ፣ ይሄ ቀለበት አለ እንደምታዩት። ተመልካቾቻችን ይህን ቀለበት እጄ ላይ ነው የማረገው፣ ከዛ ይሄኛውን ቀለበቴን አወልቀዋለሁኝ እና ምን እንደሚል መስማት ፈልጋለሁ። መችን መጨለሉ ነው። ስለዚህ ወደ ቤተሰቦቻችን እስኪ ምናልባት እድሌን ልሞክር ብዬ አሰብኩኝ። እሱ የሚያናደው ነገር እየፈለግኩ ነበርና ከሌለ በጣም ነው የሚናደደው እና ይራ አለሁኝ እንግዲህ ማማ ጋ እየተጫወትን ጥፍሯን የማማ ጥፍር ቆይ ልቁረጥ ብዬ ነው። በሁለት እጄ እንደዚህ የማሳየውና ደግሞ እሱ በጣም እንዳልኳችሁ ማለት ነው አትኩሮ ነው የሚያየው። የእጅ ጣቴን በቃ አትኩሮ ነው የሚያየው እና እስኪ ለምን ፕራንክ አላደረገውም አሁኑ ፕራንክ እንደሚሳካልኝ እርግጠኛ ነኝ። ግን ዛሬ ማሳያችሁ ማለት ነው የእሱን ሪያክሽን ብቻ ነው የእሱን ፊሊንግ ነው ማሳያችሁ። የሚመስል እኔ ብዙ አልገባም። ካሜራውን ደግሞ እዚህ ቲቪ ስር ላይ ነው የማስቀምጠው። ቲቪ ስታንድ ላይ በደንብ አመቻችተች አስቀምጣለሁኝ። በምንም መልክ የሚጠረጥር አይመስለኝም። ቤተሰቦቻችን እስከ መጨረሻ ቪዲዮ እንድትከታተሉ ትጋብዛችኋለሁ። ቪዲዮውን ስትጀምሩ በላይክ ጀምሩት። ላይክ፣ ኮሜንት፣ ሸር እንደዚሁ ያደረጋችሁልን ቤተሰብ ያልሆነ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ቪዲዮን ተከታተሉት። ዛሬ የሚያናድና ምን ምን እንደሚል መስማት ፈልጋለሁ። እርግጠኛ ነኝ የሚለው ነገር በጣም ብዙ ነው፣ ወይ ይሰድበኛል ወይዬ የሆነ ነገር ብቻ አላውቅም፣ የሆነ ሪያክሽኑ ከባድ እንደሚሆን አስባለሁኝ። ምክንያቱም ስለማይወድ ማለት ነው። እና የማይወደውን ነገር ምንድን ነው እያልኩ ሳስበው ይሄ ነው የመጣልኝ። እስኪ ለዛሬ ይሄንን ፕራንክ ለማድረግ አስቤያለሁኝ። ስለዚህ ውድ ቤተሰቦቻችን እስከ መጨረሻ ቪዲዮን ተከታተሉትኝ። እስኪ ወደ ፕራንኩ ልልበሳት ይችኛዋል ይችላል ውልቃት አቦይ ነው ብዬ ከከመናው መናው እንደነገርኳችሁ ጥፍሯ እያደገ ያደገ ነው። አረ ግን እንዳትቆ እንት እንዳት ስጋው እንዳታገኘት ማለት ነው

ከመውለድ ይበልጥ ልትወልጅ ስትይ አይደለም። ከስምንት ወር ጀምሬ እጄ ስለሚያበጣ ስለነበረ ይሄን ስታስገቢ አልጠበበሽም። ይሄ ማስላም አለው ማጥበቢያም አለ። አርትፊሻል ስለሆነ ያ ግን ማስላና ማጥበቢያ የለውም። ክብ ነው። ታውቃለህ፣ ፈርጡና ክቡ ነው ያን ደር አድርጌ ላድርገውሽ። እሺ፣ አሳይሽ አምጭና ሳይኝ አረበ እና ጅራት ወደኋላ ነው የሚባለው። የሚባል ማለት አምጭና ሳይኝ እሺ በቃ ማየት ፈልጋለሁ። የምር ማየት ፈልጋለሁ። አባቴ ይሙት ማየት ፈልጋለሁ ማለት ሰዎች ተጋጋሚ እንደሆነ እንዴ! እኔ ሌላ አማርኛ አልፈልግም። አምጪና ወፍሬ ነው ያወጣሁት ብለሽ ካምሬሽ አምጪና አለ፣ ይኸው ፔሬድ በቃ አለ። ከዚህ ውጭ የትኛውም አይነት የማደናገሪያ ሀሳብ ልቀበልሽ አልችልም። ወፍሬ ነው ያወጣሁት ካልሽኝ አምጪና ሰይ ምን ማለት ነው? ንቀት ነው። በፈጣሪ ፊት የገባሽውን ቃል ኪዳን የፈጸምሽበትን ቀለበት አውጥተሽ ምናምን፣ ወፍሪ ምናምን፣ ምንም ወሬ አልፈልግም። አምጪና የጠበበሽን የቃል ኪዳን ቀለበት ለየው፣ አይኔ የው አለ ወይ ማይሽ። ይሄ ጥያቄ ነው። አምጭ ልጅ፣ ተነሽ፣ ተፈጥሪ ተነሽና ቀለበቱ አምጭ። በማንም የምትከደሽ

አለማ ምን ምን አመጣው አይመለከተኝም። እኔ ባይኔ በብላ በራሴ ብሌም ማየት ፈልጋለሁ። ካልሆነ አልኩሽ በቃ ሌላ ነገር ግቢና አምጪልኝ የለም ማለት ነው። በሙሉ ስሜ አራ ጨረሽ ጭራሽ በሙሉ ስሜ ብዙ ኪሎ ሜትር ነው የምትጓዙ አይደለም። ከገባው ሌላም

ይኸው እምቢ አለኝ። ሞክሪ! ይኸው ከዚህ በላይ ሄድን እምን አደርገው? ይኸው በቃ ይኸው አይሄድም። እስኪ ያመኛን፣ ቆይ የት አለ? አንቺ አምሮሽ በሽተኛ ነው እ እኔ ያመኛን ሲጠብኝ፣ ግድ ልታስገባ ነው? ቆይሽ፣ እምቢ! እኔ ያመኛን እጄን በእናትህ እንዳትጫን፣ የለ በጣም

አይጨፈል ለገቢሆን አይቻል ፈቀር እኩ በልብ ነው ትዳርን በልብ ነው እዚህ ስለታሰረ ነው እንዴ በልብ ነው እና ቀለበት ግዴታ ቀለበት ስለሆነ ስለዚህ ቀለበቱን እጅ ላይ ስለው ችግር የሉ እና ልብ ካሰርከኝ እጅ ላይ ባታሰኝ ስለዚህ ሰዎች ቀለበት እጃቸው ላይ ባያስሩ ችግር የለው እንደተ እንደተጨማሪ ነው ያልኩት ችግር የሉ ማለት ምንም እቆድ ምንድን ምን ምንድን ምን ታስቢ? እኔ ምንም አላሰብኩም። ምን አሰብኩ? እስኪ እና ሰዎች ቀለበት ምንም አይሰራም እኮ ነው እያልሽ ይኸው፣ ጣበበኝ በቃ። ምንድነው ቀለበት የሚለውን የአርቲስቱን ሰምተሽ ነው? እኔ አልሰማ ምን በራሴ ነው ምንትን ያልኩት። ምንድን ነው ቀለበት? ከዛ ትርጉም ወሰድሽ። በቃ ገባሽ፣ ተበርዳልሽ እንጂ ስድ እየሆንሽ ነው እኔ እንደ ተጨማሪ ነው ያልኩትኝ፣ መደረግ እኮ አለበትኝ ግን ባይሆንም ደግሞ ችግር የለውም። ያን ያክል አንገብጋቢ አይደለም ነው ያልኩ። አሁን ቀለበት አውጥቼ ላስቀምጠው፣ ብታስቀምጠው። ስለዚህ ቀለበት አልባ ምን ጣው ከልብህ ነው ዋናው ማድረግ ያለብን። ስለዚህ ነው ያስፈልግም፣ እንደ ተጨማሪ ነው ያስፈልግም። አልወጣኝም ቢሆንም ባይሆንም ግን አሳሳቢ አይደለም። በልብህ እኔን አንተ በደንብ የምትወደኝ ከሆነ እኔ የምወድህ ከሆነ ቀለበት ስላለ ግን አይደለም። ልሞክረው እሺ፣ አንቺ መግባትና ለመግባት ልሞክረው አምጪ አምጪው እና ለሰከንድ እንኳን ለምሳሌ አልገባ፣ አሁን እሺ እንዴት ገባ ዛሬ እያንዳንድ ነገር በግልጽ ካላወራን የምር አይነጋልኝ እንዴት ገባ ነው ሚ እኒሁን ለሰከንድ እንኳ ራሱን አሁን እኮ ቀደም ብሎ ነበረ